ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። በሚኖረንም ቆይታ ሉለ ኢትዮጵያን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ጽጌ ነኝ። የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት ትግበራ መጀመር ለኢትዮጵያ የምርት እድገት አይተክ ሚና ያለው መሆኑን የንግድና ቀጣናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናገሩ። ኢትዮጵያ በአፍሪካ አህጉራዊ የንግድ የንግድ ቀጠና ስምምነት ትግበራ መሰረት ምርቶቿን ወደ አፍሪካ ሀገራት በይፋ መላክ ጀምራለች። በዚህ ጉዳይ ላይ ተጨማሪ መረጃዎች እንዲሰጠን ባልደረባችን ሰለሞን አሰፊ ዚህ ስቱዲዮ ነው የሚገኘው። ሰለሞን፣ እንዴት ቆየ? እንደምን ሰብለ፣ ያሉን መረጃዎች መቀጠል ትችላለህ። አመሰግናለሁኝ። እንግዲህ ዛሬ የአፍሪካ ህጉራዊ ነጻ የንግድ ቀጠና የመጀመሪያ ግብይት የማስጀመሪያ መርሃ ግብር ተካሂዷል። በዚህ የአፍሪካ አህጉራዊ ነጻ የንግድ ቀጠና ማስጀመሪያ መርሃ ግብር ላይ በተለይ የአህጉራዊ ነጻ የንግድ ቀጠናው እንደ አጠቃላይ በዓለም ላይ ትልቁና አስተማማኝ የሆነ የንግድ ቀጠና ነው ተብሎ ነው የታሰበው። የአፍሪካ አህጉር ነጻ ንግድ ቀጠና እንደ አውሮፓውያን አቆጣጠር በ2018 ነው በአፍሪካ ህብረት የመሪዎች ጉባኤ ላይ ምስረታው የተበሰረው። እንግዲህ በተለይ ለእቃዎች አገልግሎት ንግድ አንድ የጋራ ገበያ ለማቋቋም ያለመ እንደሆነ ነው የተመላከተው። በተለይም የካፒታል ነጻ እንቅስቃሴ ለማስፈጸም ግብ ይዞ ነው። ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና የተቋቋመው እንግዲህ እንደ አጠቃላይ በ1.4 ቢሊዮን የህዝብ ብዛትና ከ3.4 ትሪሊዮን ዶላር በላይ የዋጋ ድምር ያለው የሀገር ውስጥ ጥቅል ምርት ወይም ጂዲፒ የሚባለው ደግሞ 55 የሆኑ የአፍሪካ ሀገራት የተካተቱበት ነው ይሄ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መንግስትም የአፍሪካ አህጉራዊ ንግድ ቀጠና ስምምነትን መጋቢት 11 2010 ዓ ም ነው በኪጋሊ ሩዋንዳ ላይ ይሄንን ታሳቢ አድርጎ የፈረመው። እንግዲህ ከዚያ በኋላ ዛሬ ይህ የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራ ኢትዮጵያ በየብስና በባህር በየብስና በአየር ትራንስፖርት የመጀመሪያ ምርቷን ለመላክ ይችላለች። እንግዲህ ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ድርድሩ ተጠናቆ ነው የሸቀጥ ዘርፍ ምርቶቿን ኢትዮጵያ ለመላክ የቻለችው። በአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ትግበራ በመታገዝም በዛሬው ዕለት በይፋ የተጀመረው ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና የንግድ የማስጀመሪያ ግብይት መርሃ ግብር ላይ የብልጽግና ፓርቲ ፕሬዚዳንት አደም ፋራህን ጨምሮ ከፍተኛ ሚኒስተሮች ተገኝተዋል። በተለይም ደግሞ የንግድና ቀጠና ትስስር ሚኒስተሩ ዶክተር ካሳሁን ጎፌ አህጉራዊ ነፃ የንግድ ስምምነቱ ትግበራው ለኢትዮጵያ ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ ይኖረዋል ነው ያሉት። ኢትዮጵያ ያመረተቻቸውን ምርቶች በሰፊ ወደ ውጭ ለመላክ፣ የስራ እድልን ለማነቃቃት፣ የሀገር ውስጥ ምርትን ለማሳደግ አፍሪካ ያለውን አህጉራዊ የነፃ የንግድ ቀጠናን አስመልክቶም የተጠናከረ የንግድ ስርዓትን ለማጎልበት አይነተኛ ሚና አለው ነው ያሉት። ከዚህ በተጨማሪም እንግዲህ የንግድ ልውውጥ ትግበረው ዛሬ ሲጀመር የተላከባቸው አካባቢዎች የምስራቅ እና የደቡብ አፍሪካ ሀገራት ላይ ትኩረት አድርጓል። በዚህ በማስጀመሪያ የንግድ ስነ ስርዓቱም ላይ እንግዲህ በኢትዮጵያ አየር መንገድ ካርጎ ስጋ፣ አትክልት፣ ፍራፍሬ ተልኳል። በየብስ ትራንስፖርት ደግሞ ቡና ጥራጥሬና የቅባት እህሎች ወደ ኬንያ፣ ሶማሊያ እንዲሁም ወደ ደቡብ አፍሪካ ነው የተላኩት። ዛሬ በተለይ ደግሞ ነፃ የንግድ ስርዓት መኖሩ በተለይ ለኢትዮጵያ የሚያመጣው አንድምታ ከፍ ያለ ነው። እንደ አፍሪካም ሁለተኛ ከፍተኛ ህዝብ ብዛት ያላት ሰፊ ምርትም የሚመረትባት ናት ኢትዮጵያ። በቀጣይም ደግሞ ይህ በቅባት እህሎች በጥራጥሬ በቡና ያለውን ንግድ ከማሳለጥ ባለፈ ለወጣቶች የስራ እድል በመፍጠር ረገድ ያለው አበርክቶ ከፍ ያለ ነው። ዛሬ ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና ማስጀመሪያ ግብይት በይፋ ይጀመር እንጂ በርካታ የሚጠበቁ ጉዳዮች አሉ። በቀጣይ እንደ ሀገር ምርት ላይ ቴክኖሎጂ ላይ በጥራት የመስራት እሱን ደግሞ አጠናክሮ የማስቀጠል ስራዎች መቀጠል እንዳለባቸው ነው ሚኒስተሩ ያነሱት። በፓናል ውይይቱም ላይ በርካታ ሚኒስተሮች ሀሳብ ሰጥተዋል። በተለይ አፍሪካን በንግድ በማስተሳሰር ረገድ የሀገሩ ትምህርትን በማሳደግ ረገድ ያለው አበርክቶ ከፍ ያለ ነው። እንደ ሀገር ተጀመረ፣ ይህንን አጠናክሮ ማስቀጠል የህዝቡን የማህበረሰቡን ኑሮ የሚያሻሽሉ ለሀገር እድገት ገቢ የሚያመነጩ ስራዎች እንሰራለን። የአፍሪካ አህጉራዊ ነጻ የንግድ ቀጠና የማስጀመር ግብይት ግን ለኢትዮጵያ ታላቅ ድልና ስኬት ነው ኢትዮጵያውያን እንኳን ደስ አላችሁ ነው ያሉት የንግድና ቀጠና ትስስር ሚኒስትሩ ዶክተር ካሳሁን ጎፌ እንዳጠቃላይ ግን ኢትዮጵያ ስኬታማ ደረጃ ላይ ደርሳለች የሚለው ሀሳብ በጉልህ የተነሳበት ስኬታማ ቀን ነበር ማለት ይቻላል ሰብለ ሰለሞን ለሰጠህን መረጃ እናመሰግናለን ጥሩ ጊዜ ይሆንልን አመሰግናለን ቀጥለናል ተመልካቾች የከተማ ግብርናን በተቀናጀ መንገድ መፈጸምና ማስፋት እንደሚገባ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። በዘርፉ የሚሰማሩ ባለሀብቶችና ወጣቶችም ለአርሶ አደሩ የልምድ አቅም መሆን እንዳለባቸው ተገልጿል። በላይ ተስፋ ዝርዝር አለው። በደብረ ብርሃን ከተማ በእንስሳትና ና ዶሮ እርባታ ላይ የተሰማሩ ባለሀብቶችና ና ኢንተርፕራይዞች የስራ እንቅስቃሴን በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳሉ ና ሌሎች የሥራ ኃላፊዎች ምልክት አድርገዋል። በከተሞች ተግባራዊ እየተደረገ ያለው የግብርና ስራ የተቀናጀ መሆን እንዳለበትና የማስፋት ስራዎች መቀጠል አለባቸው ብለዋል። ዶክተር ደደስ ባለ ሀብቱ ማምረት ብቻ ሳይሆን፣ ወተት ምርት ማምረት ብቻ ሳይሆን የወተት ማቀነባበሪያ ፋብሪካም እዚሁ ላይ ገንብቶ አይተናል። ወተት ያቀነባብራል፣ ፓስቸራይዝድ ያደርጋል፣ እያሸገ ወደ ከተሞች ለገበያ ያቀርባል ማለት ነው። ይሄ በጣም ትልቅ ትራንስፎርሜሽን ነው። ግብርና በዚህ መንገድ ቫሊው ቼን ኖሮት ስራ እንዲሰራ ነው የሚፈለገው። ዘመናዊ ግብርና ተግበራችንን እዚሁ በሞዴል እያየነው ነው ነው ማለት ነው። ከዚህ በኋላ የሚቀረን ስራ ምንድን ነው? በእነዚህ ቦታዎች ላይ ያየናቸውን ስራዎች ዩኒቨርሳሊ ሁሉም አርሶ አደር እንዲጠቀምባቸው ይህንን የአሰራር ስርዓት ተከትሎ እንዲሄድ የማድረግ ስራ ነው ክልሉም አስፈላጊውን ሁሉ ድጋፍ ያደርጋል። ዘርፉን በውጤታማነት ለማስቀጠል በተያዘው በጀት ዓመት በትኩረት እየተሰራ እንደሆነ የገለጹት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት ናቸው። በዚህ ዓመት እንግዲህ አንዱ ትኩረት የምንሰጠው የእንሰሳት ዘርፉ ላይ ያለንን አቅም ምቅ አቅም የመጠቀም ስራ ነው እየተሰራ ያለው እና የወተት ምርታማነት በከፍተኛ ደረጃ እየጨመረ ነው ያለው። በሌላ በኩል ደግሞ የማድለብ ስራዎችን ጎን በጎን ያየንበት ሁኔታ ነው ያለው ከዚህ ከሌማት ትሩፋት አኳያ የዶሮ እርባታ በኢንተርፕራይዞች እየተከናወኑ ያሉትን አይተናል። በተለይም ከወተት አቅርቦት በቀን ከ100 ሊትር በላይ ለማዕከላዊ ገበያ የሚያቀርብ ከተማ ነው። በ2018 በጀት ዓመት በስፋት ለማስፋት ወደ ኢንተርፕራይዞች ቴክኖሎጂውን ለማሸጋገር ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በቀጣይም ወጣቶችና ባለሀብቶች በዘርፉ እንዲሳተፉ ጥሪ አቅርበዋል። ዶክተር ደረስ ስራ ፈላጊ ወጣቶችን እያደራጁ በእንደዚህ አይነት ቢዝነስ ላይ ማሰማራት እጅግ በጣም ያስፈልጋል። ከተማ አስተዳደሩ የመስሪያ ቦታ በማመቻቸት የፋይናንስ ተቋማት ደግሞ መነሻ ካፒታል ለተደራጁ ወጣቶች በመስጠት ብዙ የስራ እድል መፍጠሪያ አድርገው መውሰድ ይጠበቅባቸዋል። ከዚያ በተጨማሪ ባለሀብቶች ልክ ዚህ እንዳየ ነው ዘመናዊ የሆነ ሰፋ ባለ ቦታ ላይ ቦታ ተሰጧቸው ስራውን ግብርናን ማዘመን አለባቸው። አካባቢው ከዚህ ትምህርት እየወሰደ የተሻለ ጤናማና አምራች ዜጋ ለመፍጠር በተለይም ምግብ ስርዓት ላይ ሁሉም ባለድርሻ አካላት በከተማ ግብርና ላይ ርብርብ እንዲያደርጉ በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። የተቀናጁ የከተማ ግብርና ስራዎች በክልሉ የተለያዩ ከተሞች ተግባራዊ እየተደረጉ መሆናቸውም ተጠቁሟል። በሰሜን ሸዋ ዞን የተፈጥሮ ሀብት ልማት ጥበቃ ስራ መሰራቱ የአካባቢ ገጽታን ከመቀየር ባለፈ አርሶ አደሮች ኢኮኖሚያዊ ተጠቃሚ እንዲሆኑ ማድረጉን የዞኑ ግብርና መምሪያ ገለጸ። የተፈጥሮ ሀብት ልማትና ጥበቃ ስራ አስፈላጊነቱን አርሶ አደሮች በውል ተረድተው የእርሻ ስራ አካል አድርገው እያከናወኑት እንደሆነም ተመላክቷል። አበበች ኋላሸት ዝርዝር አላት። በሀገራችን ለእርሻ ስራዎች ከሚታረሰው መሬት ላይ በአመት እስከ 130 ቶን አፈር በሄክታር ጉዳት ይደርስበታል። ከገላጣ መሬት ላይ በአመት እስከ 300 ቶን አፈር በሄክታር እንዲሁም በሁሉም የመሬት አጠቃቀም አይነቶች በአማካኝ 42 ቶን አፈር በሄክታር በየአመቱ እንደሚሸረሸር የግብርና ሚኒስቴር መረጃ ያመላክታል። ይህን ችግር ለመቅረፍ ከ2003 ዓ.ም ጀምሮ የተቀናጀ የአፈርና የውሃ ጥበቃ የተፋሰስ ልማት ስራ በመሰራቱ ለውጦች ተመዝግበዋል። በሰሜን ሸዋ ዞን በተፋሰስ ልማት የአካባቢውን ደህንነት መልሰው እንዲያገግም ካስቻሉ ወረዳዎች መካከል አሳግርት ወረዳና ጣርማበር ወረዳ በቀዳሚነት ይጠቀሳሉ። የአፈርና ውሃ ጥበቃ ስራን በስነ ህይወታዊ ዘዴ ማጠናከር ማሳገር በመቻሉ በደን ልማት ላይ አርሶ አደሮች ተጠቃሚ መሆናቸውን የወረዳዎቹ ግብርና ጽህፈት ቤት ኃላፊዎች ይናገራሉ። አርሶ አደራችን ከጊዜ ወደ ጊዜ በጣም እየተቀየረ ነው። በዚህ ስራ ላይ የሚሳተፉ በደን ልማት ላይ በንማነው ላይ የሚሳተፉ ግለሰቦች ከቤት አናኗራቸው፣ አያያዛቸው፣ አጠቃቀማቸው ጀምሮ የተሻሻለ ሁኔታ ላ የደን ልማት ላይ ደግሞ በደን ውድሎት የሚባላለው አጣና ምርት እየሸጡ በጣም የተጠቀሙ ግለሰቦች አሉ። ጌሾ በጣም እንዳሳግድ ወረዳ በጣም ብራንድ ነው። በዛ ላይ በተሰራው የአፈርና ውሃ ጥበቃ ስራ ላይ በከታች በኩል እርሻ ወይም የሰብል ልማት ስራ ከሰራ ካናት ያለውን ደግሞ በጌሹ ልማት ያጠናክረ ያ ደግሞ ኢኮኖሚካሊ አርሶ አደሩ በሳምንት 250 ኩንታል በላይ በየሳምንቱ ወደ ተለያዩ አካባቢዎች ይሄደ ይሸጥ። እንደ ወረዳ ሀምሳ አንድ ተፋሰሶች አሉን። በአምሳ አዱም ተፋሰስ ላይ ውጤታማ ስራዎች ሲሰሩ ቆይተዋል። ተፋሰሶች መሰረት ያደረገ ዘርፈ ብዙ ጠቀሜታ እንዲሰጡ በዛው በተጓዳኝ ብዙ ጥቅሞች የሚሰጡ ወጣቶችን በማደራጀት በንማነብ ሊሆን ይችላል አጠቃላይ እዚያው ላይ በደን ልማት ሊሆን ይችላል ሰፊ የስራ እድል መፍጠር የተቻለበት እንደነበረ ነው። እንደኛ ወረዳ ከተፈጥሮ ሀብት ስራ አኳያ ያለው ስነ ምህዳሩ እንዲሻሻል አርሶ አደሩ በኢኮኖሚ ተጠቃሚ እንዲሆን ያስቻለውን የተፈጥሮ ሀብት ልማት ስራን በዘንድሮ አመትም የተሻለ ስራ ለማከናወን ታቅዶ እየተሰራ እንደሚገኝም ተናግረዋል። አሁን ደግሞ በ2018 እንግዲህ የተፋሰሱ ዘላቂነት ይሆን ተብሎ ከታሰበ እቅዱ ከታች ከማህበረሰቡ መነሳት አለበት። እዚህ ቦታ ላይ ብንሰራ አዋጭ ነው ከዚህኛው ስራ ደግሞ ብንጀምር አዋጭ ነው። ይህንን ስን ስራ ምንድን ነው ራሱ ተጠቃሚው ማህበረሰብ በዛ ስራ ላይ አመኔታ ይኖረዋል ማለት ነው። የሰው ሀይል ልየታ ምናምን እየለየን ያለ ነው። ከ አስራ ሰባት ሚሊዮን በላይ ችግኞች በዚህ አመትም መልሰን በተመረጡ ቦታዎች ላይ ተከላ እናካሄዳለን ብለን እየሰራን ያለ ነው። በተለይ በአፈርና ውሀ ጥበቃ ስራዎች ቀጣይ የዕቅድ አፈጻጸሙ አጠቃላይ እንዳለሆኑ በእሱም በ19ኙም ቀበሌ በተለይ በዚህ ዘርፍ ላይ የተሰማሩ ፕሮጀክቶች አሉ፣ አጋር ድርጅቶች አሉ። የእነሱን ስራ በውጤታማነት ለአርሶ አደሩ ተጠቃሚነትን ባረጋገጠ መንገድ ስራዎች ይሰራሉ ብለን ነው አቅደን እየተንቀሳቀስን ያለ ነው። በተፈጥሮ ሀብት ልማት ስራ እየመጣ ያለው ለውጥ አመርቂ ነው የሚሉት የሰሜን ሸዋ ዞን ግብርና መምሪያ ኃላፊ አቶ ታደሰ ማሙሻ በዘንድሮ ዓመትም አዲስ አደረጃጀት በመፍጠር የተሻለ አፈጻጸም ለማምጣት እየተሰራ እንደሚገኝ ያነሳሉ። ዘንድሮ ትንሽ ላይ የት የሚያደርገው አደረጃጀት እንትን ማለት አለበት ብለን በበጋው ወራት አዲስ አደረጃጀት የነበረው አደረጃጀት ትንሽ ከስም አጠራረም ከምንም እና አጠቃላይ የሚጠቀምበት ሴክተር ስለበዛ የራሱ የግብርና የሆነ ተቋም እንፍጠር ብለን አዲስ አደረጃጀት፣ የኤክስቴንሽን አደረጃጀት ክልሉ አጥንቶ አንጥቶ ነበረ። እሱም መሰረት አድርገን ሰፊ የሆነ የአደረጃጀት ስራ ሰርተናል። ለተከታታይ አምስት ወራት ነው የፈጀብን ይሄ ስራ በነገራችን ላይ እና በጣም ጊዜ ይወስደንበታል። ጥሩ አደረጃጀት ፈጥረናል። ቀጠና መሪዎች የሚያግዙ ልክ እንደ ልማት ጣቢያ ሰራተኛው ቀጠናውን ተክተው የሚያስተባብሩ ሰዎች ጭምር ያሉበት ነው። የአፈርና ውሃ ጥበቃ ስራ መሰራቱ የግብርና ልማትን በትልቁ እያገዘ መሆኑም ተጠቁሟል። ተመልካቾቻችን ዜናዎቻችን ቀጥለዋል። ወደ ሉለ ኢትዮጵያ ዘገባችን እናልፋለን። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ከሀገሪቱ የውስጥ ሰላም ጋር ቁርኝት አለው ሲሉ የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ ተናገሩ። ውስጣዊ አለመረጋጋቶቹ ኢትዮጵያ ከባህር በር ርቃና የውሃ ሀብቷን ሳትጠቀም እንድትቆይ ማድረጉንም ተናግረዋል። አንዷለም ናን አነጋግሯቸዋል። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በዘመናዊ ታሪኳ ካሳካቻቸው የዲፕሎማሲ ፕሮጀክቶች መካከል አንዱ ነው። ይህም በቀጣይ ሀገሪቱ ልታሳካ ከተለመቻቸው ፕሮጀክቶች በጥሪትነት ያገለግላል። በውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ እንዳሉት ህዳሴ በኢትዮጵያ የውስጥ መረጋጋት፣ ሰላምና ቀጠና ውይይታና አንድምታን ይቀይራል። በመሆኑም ኢትዮጵያ ቀጣይ ጂኦ ስትራቴጂ ግቧ እንድታሳካ ጠቃሚ ፕሮጀክት ስለመሆኑ አስረድተዋል። ኢትዮጵያን ከባራቅ ብቻ ሳይሆን ስቴቱ ኮላፕስ እንዲያደርግ ስትራቴጂክ ሶፎኬሽን የምንለውን ነገር ለማምጣት ጥረት ሲደረግ ቆይቶ ነበር። ይሄኛውን ነገር መቀልበስ የሚቻልበትን መንገድ ያመጣው ህዳሴ ግድብ ኢነርጂ ሴኪሪቲያችንን እንደዚሁም ደግሞ ክሪቲካል የሆነውን ሪሶርሳችንን በጥቅም ላይ መዋላችን ስለዚህ ለሌሎች ከዚህ ቀደም ያጎደልናቸውን የጂኦ ስትራቴጂካል ጋፕስ ለመሙላት እንደዚሁ ደግሞ አዳዲስ ህልሞችን በመጸነስ ትላልቅ የጂኦ ፖለቲካል ግቦችን ለመምጣት የተዘጋጀንበት ያለ ሂደት ነው። እነዚህ አይነት ነገሮች ምን አይነት ለመንታላቸው፣ በተለይ ወደ ባህር መጠጋት መሰል ነገሮች እኛ ውስጥ ያለውን የፖለቲካል ዲስኮርስ ኖድ ፖይንት ያስፈልገዋል፣ የአንድ ማህበረሰብ የሚያድግበት አቅጣጫ ያስፈልገዋል። ስለዚህ ከመታፈን የመውጣት ሂደት ነው ማለት ነው ህዳሴ አሁን የኢትዮጵያ የኃይል ሉዓላዊነትን በማረጋገጥ በኩል ቀዳሚውን ድርሻ ይዟል። ይህም በሀገሪቱ የማምረት አቅም በማሳደግና በማስፋፋት ትልቅ አስተዋጽኦ አለው። እናም ህዳሴ ሁሉንም በማስተባበር ሀገራዊ አንድነት ትብብርንም እየፈጠረ ነው። ለዚህ ደግሞ ትላልቅ የታሪክ አሴቶች አሉ። የአድዋ ድልን ብናይ የርብርባችን ውጤት ነው። የትላልቅ ስልጣኔዎቻችን ብናይ አብረ መነገዳችን መሻጫታችን ያመጣው ነው። የሶሻል ፋብሪካችን ሶሻል ሂስትሪያችንን ብናይ እንደዚሁ ትላልቅ መጣመራችን ነው ኢትዮጵያዊነታችንን ከፍ እንድናደርግ ያስቻለ ይሄ አይነት ነገሮችን ከዚህ በፊት ስናይባቸው የነበረው እይታዎች መካከል አንዱ ምንድነው ነው ልዩነትን የችግሮች መንስኤ በዛ ውስጥ ደግሞ እንደ ፎልት ላይን ተቆጥሮ ጠላቶቻችንም እጃቸውን የሚሰዱበት እንደዚሁም ደግሞ ልዩነታችንን እንደ ውበትና እንደ ጥንካሬ ከመጠቀም ይልቅ የመጣያ ነጥብ አድርጎ ተቆይቷል። ስለዚህ ይሄ ናሬቲቭስ በዚህ አይነት መልኩ መቃኘት የኢትዮጵያ የውስጥ ችግሯንም በምት በምትፈታበት መንገድ የሚያመረኩዝ ነው። የፖለቲካል ባህሉም በዚህ መልኩ እየተቀየረ ነው። የውጭ ጣልቃ ገቦዎች ያዳከሙት ትብብር በማይታወቅና በእጃ ዙር በሚሰጡ ተልእኮዎች ኢትዮጵያ ፋታ ወስዳ ስለ ልማት እንዳታስብ አድርገው አቆይተዋል። ህዳሴም ከእነዚህ ሁሉ ግብ ግቦችና ዳፋዎች አልፎ ለፍጻሜ የበቃ ፕሮጀክት ነው። ዶክተር አብዲን ታዲያ የህዳሴ ግድብ መጠናቀቅ ከውስጥ ሰላም ጋር ይገናኝ ይሆን ብለን ጠይቅናቸዋል። ከኢንተርናሽናል ብሊቲ ጋር በቀጥታ ቁርኝት አለው። ለምሳሌ የውስጥ ሰላምን ብናይ አንደኛው ትልቁ ምንድነው፣ ከፖለቲካል ባህላችን ጋር የተያያዘ ነው። ምንድነው የሚያጣላን የሚያጋጭን ሲባል ምንድን ነው ልዩነት። ለምሳሌ ልዩነት አንድ ቢሆን አንድ ኢትዮጵያ ፎልት ላይን የሚባለው ኤትንስቲ ነው አለ። ጠላቶቻችን እንደዚያ ነው የሚያደርጉ። ይሄ ግን ፎልት ላይን አይደለም፣ ራር ስ ሶርስ ኦፍ ስትሬንግዝ ነው። ልዩነታችን ህብር ብለን ስንገልጸው የአማረ ቀለማት አንድ ላይ መሰባሰብ ነው። እነዚህ ውበትን ይገልጻሉ፣ ጥንካሬ ጠቀሳሉ፣ ሪዚሊያንስ ይጠይቃሉ። ህዳሴ ጋር ቀጥታ ስናገናኘው ምንድነው፣ ህዳሴ እንዴት ማከናወን ቻለን? ህዳሴ ምንድን ነው? ግብ እንዲመታ ያደረገው ሪሶርስን ሞባላይዝ በማድረግ ተረባርቦ በመስራት በመጠበቅ ዲፕሎማቲካሊ የነበሩትን ትግሎች ደግሞ መታገል ሂደት ላይ ሁሉም ኢትዮጵያውያን የተሰባሰቡበትና ያመጡት ነው። ስለዚህ ህብር የሚያሳየው ተጽዕኖ የፖለቲካል ካልቸሮን በዚህ አይነት መልኩ ቷይም በማድረግ በመቀየር ለሰላማችን ትልቅ ምክንያት ይሆናል የሚሉ ሀገርና አንድነት የውስጥ ሰላምና የዜጎች የልማት ትጋት አንድን ሀገር ይለውጣልና በቀጣይ በሚሰሩ ፕሮጀክቶች ወደፊት የህዳሴ ትብብር እንዲደገም ጥሪ አቅርበዋል። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ቤተልሄም ሰለሞን ታቀርባቸዋለች። አርሶ አደሩ ያለውን ሀብት የሚያሰማራበትን መንገድ መምራት ያስፈልጋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በማዕከላዊ ኢትዮጵያ ክልል በክረምት በጎ ፈቃድ መርሃ ግብር በህላባና ከንባታ ዞኖች የተገነቡ ዘመናዊ ሞዴል የገጠር መንደሮችን ለአርሶ አደሮች ያስረከቡት ጠቅላይ ሚኒስትሩ አንደኛው አርሶ አደሩ ከሌላኛው ማነስ የለበትም ና ይህን ተግባር ሁሉም አርሶ አደር ሊመኘው ይገባል ብለዋል። እያንዳንዱ አርሶ አደርም የዚህን ዘመናዊ የገጠር መንደር የኑሮ ዘይ በመመልከት በጎ ቅናት ሊያድርበት ያስፈልጋል ነው ያሉት ጠቅላይ ሚኒስትሩ ለዚህም ተግባራዊነት የክልሎች የወረዳዎች እንዲሁም የቀበሌዎች ዋና ስራ የህዝቡን ህይወት ማሻሻል ላይ ሊያተኩር እንደሚገባ አስገንዝበዋል። መረጃው የግብርና ሚኒስቴር ነው። ኢትዮጵያ ቀጠናዊ ትስርን ለማፋጠን የገቢና ውጭ ምርትን ለማጓጓዝ የባቡር መሰረተ ልማት ግንባታን እያስፋፋች ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። ኤኤምጂ ኢንዱስትሪ ፓርክን ከዋና የኢትዮ ጅቡቲ ባቡር መስመር ጋር የሚያገናኝ የባቡር ሀዲድ ግንባታ ተጀምሯል። የባቡር መስመር ግንባታው ሙሉ በሙሉ በኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ባለሙያዎች የሚገነባ ሲሆን በስድስት ወራት ለማጠናቀቅ መታቀዱም ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ እንዳሉት ኢትዮጵያ አህጉራዊ ነጻ የንግድ ቀጠና ስምምነት ወደ ትግበራ ምዕራፍ እየገባች ነው ብለዋል። ቀጠናዊ የኢኮኖሚ ትስስር ያለ መሰረተ ልማት ግንባታ የሚታሰብ አይደለም ያሉት ሚኒስትሩ፣ ለዚህም ለባቡር መሰረተ ልማት ግንባታ ትኩረት ሰጥታ እየሰራች መሆኑን ገልጸዋል። በአደጋ ወቅቶች ከምግብና መጠጥ እኩል የአእምሮ ጤና አገልግሎት ሊሰጥ የሚገባ መሆኑን የጤና ሚኒስቴር አስታወቀ። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል የዓለም አእምሮ ጤና ቀንን አስመልክቶ በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል መሪ ሀሳብ የፓናል ውይይት እያካሄደ ይገኛል። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮ ማይሌ እንደገለጹት የአእምሮ ጤና እጅግ አስፈላጊ ቢሆንም በሚሊዮን የሚቆጠሩ ሰዎች ወደ ሕክምና ተቋማት ለመሄድ እንቅፋት ያጋጥማቸዋል ብለዋል። ጥናቶች በአደጋ ተጋላጭ የሆኑ ሰዎች ስሜት ቀውስ የመጋለጣቸው እድል ከፍተኛ መሆኑን ማመለከታቸውንም በእማኝነት ጠቅሰዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ ተጠናቀዋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።